ተንቡዝ ተባረኩበት በኢየሱስ ስም ይጠቅማቸዋል። የልጁ መንፈስ የተሰኘውና በአገልጋይ ዮናታን ተሾመ ተጽፎ የተዘጋጀው መጽሐፍ በባህር ዳር የህይወት ብርሃን ቤተ ክርስቲያን ተመረቀ። ታምራት ሞቴ ዝርዝራለሁ። በአዲስ ኪዳን እግዚአብሔር የህይወት መለኪያና መስፈርት አስቀምጧል። እርሱም ልጁ ኢየሱስ ክርስቶስ ነው የሚል ዋና ምልክት ያለውና በወጣቱ አገልጋይ ዮናታን ተሾመ ተጽፎ የተዘጋጀው የልጁ መንፈስ መጽሐፍ በባሕር ዳር የህይወት ብርሃን ቤተ ክርስቲያን ለምረቃ በቅቷል። በምረቃ ስነ ሥርዓቱ ላይም ጥሪ የተደረገላቸው እንግዶች፣ የቤተ ክርስቲያን መሪዎችና አገልጋዮች እንዲሁም የጻፊ ወዳጆችና በርካታ ቅዱሳንም መገኘት ችሏል። የምረቃ መርሐ ግብሩን በጸሎትና በዘማሪ ሲድራቅ የዝማሪ አገልግሎት ጅማሮውን ያደረገ ሲሆን የልጁ መንፈስ መጽሐፍ ጸሐፊ ሆነው አገልጋይ ዮናታን ተሾመ ጥሪውን አክብረው የተገኙለትንና በመጽሐፉ ሥራ ላይ በተለያየ መንገድ አስተዋጽኦ ያደረጉለትን አካላት በማመስገን በአዲስ ኪዳን የተገለጠው አሰራር ከክርስቶስ አንጻር የሚብራራ ነው፣ ይህንንም ለመኖር የልጁ መንፈስ ተሰጥቶናል ሲልም ተደምጧል። ቀጥሎም ዶክተር ገዛይ ዮሐንስ በመልእክቱ የልጁ መንፈስ መጽሐፍ ማንነትን ለማወቅ አይኖችን ይከፍታል ያለ ሲሆን፣ መጋቢ እሸቴ በቀለ በበኩሉ የልጁ መንፈስ መጽሐፍ ትክክለኛና እውቀትንና እይታን እንደሚፈጥር በመግለጽ ትክክለኛ መንፈሳዊ አካሄድንም ለመፍጠር ይጠቅማልም ብለዋል። ክርስቶስን ማወቅ ራስን ማወቅ ነው፤ ምክንያቱም እርሱ አምላካችን ነው። ይህ መጽሐፍም እርሱን በማወቅ ራሳችን እንድናውቅ ያደርገናል በማለት መጋቢ እሸት ግዛ መልእክቱንም አስተላልፈዋል። በማስከተልም በቤተ ክርስቲያኒቱ መሪ አገልጋዮችና በተጋባዥ አገልጋዮች አማካኝነት የልጁ መንፈስ የተሰኘው የአገልጋይ ዮናታን ተሾመ መጽሐፍ የምረቃ ስነ ሥርዓቱ የተፈጸመ ሲሆን በቀጣይም ወጣቱ አገልጋይ ዮናታን ተሾመ ትውልዱን ወደ ክርስቶስ የሚመልሱ መጽሐፍቶችን እንደሚያዘጋጅ በመጠቆም ይህንን የልጁ መንፈስ የተሰኘው መጽሐፍ ቅዱሳንና ቤተ ክርስቲያን አግኝተውት እንዲጠቀሙትና እንዲያነቡትም መልእክቱን አስተላልፏል።